ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲን እሩታ ብዙ ጊዜ ልጠፋ ነው ወይም ደግሞ ቤተሰቦች ጋር እሄዳለሁ ከዚህ ቤት መውጣት ፈልጋለሁ ብዙ ጊዜ ትላለች፣ ግን ያው ከዚህ ቤትም ሄዳ ስለነበረ ደግሞ በተደጋጋሚም ስለሆነ የምትለው ጨክና ትሄዳለች ብሎ ማንም ሰው ያሰበ አልነበረ። ምክንያቱም ያለችበት ሁኔታ እንደገና ደግሞ እንደምታውቁት ከቤተሰቦቿ ጋር ብዙም አይደለች ምናምን ነገርና ያው እንደለመደች ልማዷ ነው ምናምን ነው እንጂ የምር ስሬ ሆና ከቤት ትሄዳለች ብሎ ማንም ትኩረት አልሰጣትም ነበረ። ነገር ግን ዛሬ እንግዲህ ከቤት ወጥታ ሄዳለች። ሩታ ቤት አለመኖሯን መጀመሪያ ለ አቤል፣ ለኤፍሬም ነገረው ማለት ነው። ኤፍሬም ደግሞ ቤት ሲሄድ እውነትም የለችም። ከዛ ደግሞ ለአብርሃም ደውሎ ደግሞ ኤፍሬም ሩታ እንደሌለች ሲነግረው፣ በቃ እየሮጠ ነው የመጣው። በጣም ደንግጧል። የት ሄደች ምናምን ብሎ በቃ መጀመሪያ ኤፍሬምን ወንድሙን ነው የጠየቀው። በቃ አምጣት፣ የት ነው ያለችው? እንዴት አልነገርከኝም? እሷ ስሽ ለምንድነው አንተ ማትነግረኝ? የምታውቀው ነገር ካለ ምናምን ብሎ ወንድሙን በጣም ሲያስጨንቀው ነበረ። ነገር ግን ወንድሞ እኔም አላውቅም፣ አሁን ነው አቤል ደውሎ እንደሌለች የነገረኝ። ስመጣም ደግሞ ማንም የለም ቤት፣ እውነቱ ነው የለችም ብሏል። የት እንዳለች አላውቅም ብሏል ማለት ነው። በኋላ ላይም ውስጥ ላይ ነበረ አቤል፣ እንዴት አድርጎ ጎትቶ እንዳወጣው እንደዚህ፣ ቲሸርቱን ይዞ ነው ከክላስ ያወጣውና እሩታን አምጣት፣ ከደበክበት፣ ካደረክበት፣ የትም አድርጋት፣ የትም ብቻ ግን አንተ እሷ ያለችበትን ነገር ቦታ ታውቃለህ አምጣት ብለው ለሁለት ለሁለት እንደዚህ ዘውት ነበር። የአብርሃም ስሽ ግን አረ ይህ ልጅ ግን ይሄኛው ወንድምየው ማለት ነው። እስካሁን በጣም ሳይለንት ልጅ፣ ምንም የማይናገር ቪዲዮ ላይ ራሱ በጣም የሚያፍር ልጅ ነበረና አሁን አሁን የምናይበት ባህሪ በጣም ተናጋሪ ሆኗል የምር በጣም በቃ ከሱ የማይጠበቅ አንዳንድ የሚናገረው ነገር ያስደነግጠኛል ምክንያቱም አብርሃም ቢል ኦኬ ድሮ የሚናገራል እሱ ችግር የለበትም ይሄ ግን በጣም አይናፋር ካሜራ ፊት ራሱ በቃ አፉ ቃላት የሚያጥረው ልጅ ነበረ ግን ባለፈውም እንደዛ አሁን ራሱ በቃ የማይለው ነገር የለም በጣም ነው ባለፈው ከፈለሽ ትሂድ ሲል ነበረ ማለት ነው አይታችሁ እንደሆነ መሄድ ካለባት ሂድ እቃቃ አደለም ጨዋታ አደለም ትዳር ምንድን ነው አሰሪ መጣላት መታረቅ መሄድ ካለባት ትሄድ፣ አርፋ ካልተቀመጠ ሲል ቆይቶ ዛሬ ደግሞ የትም አርጋት የትም አምጣት፣ ችላለች ትችላለች አንተነህ የምታውቀው ብለው ለሁለት አጨናንቀውት ነበር። ልጁ ግን ምንም ሊነግራቸው አልቻለም። በተለይ ወንድምየውን ኤፍሬምን አንተ አያገባህም፣ ከጠየቀኝም እሱ ይጠይቀኝ፣ ዝም ብለህ ቁጭ በል ምናምን ሲለው ነበረ። አብርሃም እሺ በቃ ለኔ ንገረኝ ለሷ ትንገረኝ፣ እኔ ባለቤቷ ነኝ፣ ስለዚህ ለእኔ መናገር አለብህ፣ ንገረኝ ሲለው፣ ተረጋጋ መጀመሪያ እንጂ አሁን አልነግረህም ብሎታል። እንግዲህ አብርሽ ደግሞ ሩታ የሌለችበት ቤት አላድርም፣ እዚህ አላድርም ብሏል ይመስለኛል። ቤቱ በጣም ደብሮታል። ያለሷ እንዳያችሁት ከሆነ የምር በጣም ደንግጧል። በቃ ሩታ ነው ሌላ ነገር አይልም ማለት ነው። በፍጹም በዚህ ሰዓት ሄዳለች ብሎ አላሰበም። እንደገና ደግሞ ታውቃላችሁ ያለችበት ሁኔታ ታውቃላችሁላችሁም እና ያው ላይፋቸው መጣላት፣ መታረቅ፣ መጣላት፣ መታረቅ ስለሆነ አሁንም ያው እንታረቃለን ነው እንጂ እንደዚህ ጨክና ትሄዳለች ብለው አላሰቡም። እኔ ግን ሳስበው ሳስበው አቤል ጋር ምትሄድ ነው የሚመስለኝ። ምክንያቱም አሁን ላይ ቤስት ፍሬንዷ እሱ ነው ማለት፣ የሚመክራት እሷም ደግሞ ሀሳቧን የምትነግረው የቅርቧ ሰው አቤል ነው። እንግዲህ በመሀከላቸው ያለው ማለት ነው እና እንግዲህ ሴት ጓደኛ ራሱ ይላትም። ሩተማና አላት እውነት ሴት ጓደኛ ይላትም። እኔ እስካሁን እስከማውቀው ድረስ ምንም አይነት አንድም ቢሆን የሴት ጓደኛ ይላትም። በዛሬ ደግሞ ቤተሰቦቿ ጋር የምትሄድም አይመስለኝም። ስለዚህ አቤልን ስለምትግባባው፣ ሚስጥረኛዋ ስለሆነ ሚስጥሩን የምታካፍለው ለሱ ስለሆነ እሱ ያለችበትን እንደሚያውቅ በጣም እርግጠኛ ነኝ። እነሱም ብለዋል። መናገር አልፈልግም እንጂ ከሱ ራስ አልወረዱም ማለት ነው። በቃ አምጣት የት እንዳለች አንተ ባት ደብቃት እንኳን ቢያንስ የት እንዳለች ታውቃለህ፣ ና ንገረን፣ ሲሉት የነበረው እነሱም ቀረቤታቸውን ስለሚያውቁ ነው። እሱ ደግሞ ሊናገር አልፈለግም ይመስለኛል። እስከሚረጋጉ ድረስ ነው እሷም ደግሞ ትንገራቸው ምናምን ብላ ያስጠነቀቀቸው ይመስለኛል እንጂ በዚህ ልክ ይዘው እንደዚህ ሲያወዛግቡት፣ በቃ እዚህ ጋር ነው ያለችው ምናምን ብሎ መገላገል ይችሉ ነበር። ግን ይመስለኛል ነግሬህ ያለው ተብሏል ያለውበት እንዳትናገር የተባለ ይመስለኛል። ምክንያቱም እንደዚህ እየጮሁበት እንኳን መናገር አልፈለገም። መጀመሪያ ሊያረጋጋቸው ነበር የሞከረው፣ ነገር ግን እስከ መጨረሻው ራሱ አልነገራቸውም። እሱ አብሮች ግን በቃ ለመነ፣ በጸባይም ለመነ፣ በቁጣም አለው። ምንም ሊነግረው አልችል ሲል በር ከፍቶ ሲጀመር ክላሱን ራሱ ሲፈትሽ ነበር። እዛው ቤት ውስጥ የደበቃት ነው የመሰለው ና እያንዳንዱን መኝታ ቤቱን ኪችኑን እየፈለጋት ነበረ እዛው ቤት ውስጥ የተደበቀች መስሎት ማለት ነው። እና እንዛማ ልደበቃ ትችል? እንዴት ነው እዛው ክላስ ውስጥ ልትደበቅ የምትችለው? ከዛ አካባቢ ራቅ ብላ የሆነ ሰው ጋር ልትሆን ትችላለች። ምክንያቱም ያው አንዳንዴ በእጅ የያዙት ወርቅ ነው እና እንደዚህ ሂድ ትሰተል አንዳንዴ አንድ ሰው ይባላል ኮ ሰው ካልሞተ ና ካልሄደ አይመሰገንም ና በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። ስለዚህ እስከ ዛሬ እሄዳለሁ እሄዳለሁ ስትለው ማንም ከ ከሆነ ከንግግር የቆጠራት የለም። አብርሽም ቢሆን ኤፍሬም ወንድሙ ቢሆንም ምንድነው ምናምን ነገር እያለ ሀሳቡን ማጣጣል ነው እንጂ የምር ኧረ መሄድ አስባለች እች ልጅ ምናምን ብለው ትኩረት አልሰጧትም። እና አሁን ግን ከሄደች በኋላ እንዴት እንዴት እንደሆኑ ማየት ትችላላችሁ። በተለይ አብርሽ በቃ በጣም ደንግጧል። አላመነም መሰለኝ፣ በቃ እንጃ። በዚህ ሰዓት እንደዚህ ታደርጋለች ብሎ አላሰበም መሰለኝ። በጣም ነው በቃ እንዲህ ሩታን ካላገኘው እዚህ ቤት ሩታ ከሌለች አላድርም፣ ኬትን ብለን ማግኘት ያለብን፣ እንፈልጋት ኑ ኑጡን እንዲህ አዲስ አበባን የሚያክል ሀገር ወጥተ መቸም አስፋልት ላይ አትፈልጋት ና ኑኑጣ ውጭ ላይ እንፈልጋት ምናምን ሲል ነበር ና። በጣም ታጨንቋል ማለት ነው ያው ምናልባት ለልጁም ስላሰበ ሊሆን ይችላል፣ በንዴት የሆነ ነገር እንዳታደርግ ምናምን ነገር ይመስለኛል። እሷም ግን እንጅል አይደለችም እንደዚህ በትንሽ ነገር ባለፈው እንደ ተጠይቀ ነበር እና ራስሽ እንዳትጎጂ ሆና ምስትባል እኔ እኔ ራሴን መጎዳ ነው ሴት አደለ ምናምን ስትል ነበረ እና ግን ለማንኛውም ሩታ ከቤት ጠፍታለች። ለጊዜ የት እንደሄደች አይታወቅም ግን ብቸኛ የሩታ ሚስጥረኛ አቤል ነው። አቤል ደግሞ እንደሚያቅ ግልጽ ነው። እነሱም ከሱ ራስ እንዳልወረዱ እንዳልኳቸው። ስለዚህ ወይ ራሱ ቤት ውስጡ አያስቀምጣትም። ግን እሱ ቤት ላይ መሰላቸው የእሱን ቤት እነሱም ስለሚያውቁ ይመጣሉ ብሎ ስለሚያስብ የሆነ ቦታ ያስቀምጣታል እንጂ ቤቱ አይወስዳትም ማለት ነው። ለምን ቤቱን ናብሮች ስለሚያውቁት ድንገት ከመጡ ሊያገኛት ስለሚችሉ፣ እነሱ የማይጠረጥሩበት ቦታ ነው እንዲሸሽ የሚያደርጋት። ለማንኛውም ግን አብሽ አሳዘነኝ ግን የምር እንዴት እንደሆነ ከፍቶ ራሱ በሩን ከፍቶ ሲወጣ ወንድሙ ቶሎ ብሎ ተከተለው። ምክንያቱም በቀል ልጁ ደንግጦ ስለነበረ ያው የሆነ ነገር እንዳይሆን ብሎ ይመስለኛል። እና ሁለቱ ወንድማማቾች ግን ልጁን አስጨነቁት ነው ምላችሁ፣ አስጨነቁት። ይሄኛው በዚህ ይሄኛው መሀል ላይ አድርገው አንገበገቡት ነው ምላችሁ። የምር እንዲህ በጣም ነው የሚያስፈሩት። ማለት በተለይ ኤፍሬም ሊያወራ እንኳን ንግግሩ ሊጨርስ እንኳን ጊዜ አይሰጠውም። በቃ አምጣት ነው ብቻ አምጣት። ቆይ ልንገርህ ሲለው አምጣት፣ በፊት እኮ እሄዳለሁ ሄዳለሁ ስትል ብዙ ጊዜ ዋ ነበር፣ ለምን ትኩረት አልሰጣችዋትም እያለው ራሱ። የድሮ የድሮ ነው የባለፈው አለፈ፣ አሁን የዛሬውን ምልህ፣ የትን ያለችው ነው የሚለው እና በቃ በቃ ግግም የሆነች ነገር ይዘው ግግም፣ በቃ የእሱን አዳምጥም እሱ ብቻ ያወራል እንጂ እሱ ምንድን ነው የሚለው ምናምን ተነጋግረው መፍታት ምናምን የለም ኤፍሬም ጋር ማለት ነው። በቀለም እንደዚህ እሱ የሚለው ብቻ እንዲሰማ ነው የሚፈልገው። ና ይሄ ነገር ደግሞ እንደውም ወደ መደባደብ ነገር አስጠግቷቸው ያላታቸው ከሆነ አብርሽ በመሀል ገብቶ እንትን ባይል ኖሮ ኤፍሬም አቤልን እየገፋው ምናምን ነገር እንደ መጣላት አድርጓቸው ነበረ። አብርሽ ነው እረፍ ምናምን ብሎ ኤፍሬም ነው ወደዛ እንዲሄድ ያደረገው እንጂ አብርሽ ባይኖር ይጠፋጠፉ ነበር ማለት ነው አቤልና ኤፍሬም ሊደባደቡ ነበር በነገራችን ላይ ለምን ይሄኛው በቃ አምጣት ነው የሚለው ንገረን ቦታውን የትም ለየትም ማምጣት እሱ ደግሞ ተረጋጉ እንደገና ደግሞ አይመለከተው ነው ደግሞ አይመለከተውም አንዳንዴ ሲጀምር በትዳር ውስጥ ይሄ ሶስተኛ ጣልቃ ገብነት አያስፈልግም ጓደኛም ሆነ ምናምናም ነገር አያስፈልግም የታቸው መምራት ካለባቸው ይመራሉ እንጂ እንደዚህ ያደርገው አንዛዝት ማለት ነውና ኤፍሬም ግን ታዘብኩት ባለፈው፣ ሂድ መሄድ አለባት ወንድሜ። ምንድን ነው የቃቃ ጨዋታ? ወይ ነው ትዳርህ የቃቃ ጨዋታ ነው ወይ? ሜልክ አለባት ሂድ። ምንድን ነው እንደዚህ የሚያደርጋት? ምናምን ሲል ቆይቶ ዛሬ ደግሞ የትናት አምጣት፣ ውለዳት እያለ እንደዚህ። ለማንኛውም ሩታ ታርቀሽ እንኳን ባትሄጂ፣ ምናልባት ቤት ውስጥ ተደብቀሽም ሊሆን ይችላል። ቁም ሳጥን ውስጥ ምትሆኝ ትችላለች። ነገር ግን አይሻ አብረሽ ውሸቱን ነው እንጂ አንቺ ስትሄጂ እንዴት እንዴት እንዳደረገው አይተሻ። ስለዚህ ይሄን ቪዲዮ ስታየው ግን ደስ እንደሚልሽ ተስፋ አደርጋለሁ። ማለት አብረሽ የዚህን ያክል የዚህን ያክል እንደዚህ ከተጨነቀለኝ እንደዚህ እኔን ከቤት ሲያጣን እንደዚህ ከቀወጠው ይወደኛል ብለሽ እንደምታስፊ ተስፋ አደርጋለሁ። እውነት ነው ይወድሻል። ቢሆንም ግን እኔ አሁን ይሄ መጥፋትሽ አሪፍ ነው። አንዳንዴ በመሃል ያስፈልጋል። ምክንያቱም ሰው አጠገባቸው ሆነን ጥቅምና ጉዳታችንን ካላወቁት እንደዚህ ራቅ ብለን ያን ቦታ የሚሸፍነው ሰው ሲያጡ ምን ያክል እንደሚጎል ጉድለታችንን እኛ ባን ኖር የምናጎለውን ነገር ሰዎች እንዲያውቁ እድል ስንሰጣቸው አሪፍ ነው። ገብታችኋል? አለ። አንዳንዴ ሁሌ አንድ ጋር ስትሆኑ ምንድን ነው አንዳንድ ሰው ጥቅማችሁን ወይንም የእናንተን ዋጋ አይረዳላቸውም ና ምንድን ነው? ሷብቴር አንዱ ሀብቴር አንዱ ትመጣለች ብሎ ያስባሉ። አንዳንዴ ደግሞ አረ ሰው አይመጣስ ምን ችግር አለው? እኔ ብቻዬን እኖራለሁ ብሎ ሰው ሊያስብ ይችላል። ነገር ግን ልክ እንደዚህ እንደው ለቫኬሽንም ቢሆን ወጣ ብላችሁ ከረምረም ብላችሁ ስትመጡ እናንተ እያላችሁ አንድ ሰው እናንተ እያላችሁ የለመደው ሳቅ ሊሆን ይችላል ጨዋታ ምግብ ሊሆን ይችላል። ብቻ ምንም እናንተ ስታደርጉት የነበረው ነገር ሳይደረግ ሲቀር ሁሉ ነገር ትዝታ ሆኖ ይቀራል ማለት ነው። ገብቷቸዋል አደለ? ስለዚህ በእያንዳንዱ እንቅስቃሴያቸው ያስታውሳቸዋል። ምግብ ሲበሉ እስከ ዛሬ አንቺ ከነበርሽ እየሰራሽ የምታበዩ አሁን ገብቱ ኪችን ኮክ ሲያደረግ ትዝት ይዋልሽ ማለት ነው። እሱ ቁጭሉ እጃ መተሽ የምታስታጥቢ ከነበረ ተነስቶ ሲታጠብ ትዝት ይዋልሽ ማለት ነው። እና እቤት ሲደብረው ቡና አፍልተሽ ስትንከባከቢ የነበረው አንቺ በሩን ዘግተሽ ሄደሽ ቤቱ ሊበላው ሲደርስ ትዝ ትይዋለሽ ማለት ነው። ስለዚህ አንዳንዴ በህይወታችሁ ውስጥ ጭቅጭቅ ከበዛ ነገር ከበዛ ይሄ አለመደማመጥ አለመከባበሩ ከበዛ ባትጣሉ እንኳን ወጣ በሉ፣ በቃ ወጣ ብላችሁ የሆነ ቦታ ቫኬሽን ነው ምናምን ብላችሁ ቤተሰብ ጋር ሊሆን ይችላል ወይ ለመዝናናት ሌላ አገር ሊሆን ይችላል ብቻ ግን የሆነ ረፍት ወስዳችሁ አንድ ወር ሁለት ወር ስትመለሱ ያ ሰው ዋጋቸውን ያውቃል። ዋጋቸውን ያወቀ ሰው ደግሞ አክብሯቸው ነው የሚኖረው። በነገራችን ላይ ገብቷቸዋል አንዳንድ ሰው። ለዛ ኮ ነው ትዳለ ራሱ አብሮ ይኖሩ ይኖሩና ከተፋቱ በኋላ ከዛ በቃ አይመልሱት ነገር አውሮ ይተፋተዋል። ከዛ በቃ ወይኔ እንደዛ ኮ ቢሆን ኖሮ እንደዚህ ባደርግ ኖሮ እያሉ እየተጸጸቱ ይኖራሉ ማለት ነው። እና በነገራችን ላይ ፍርድ ቤት ራሱ ቶሎ የማያፋታው ለዛ ነው። እና ተጣልታቸው ነው ምንሄዳቸው በቃ ሴቷም ስትጠየቅ ሴቷ ስጠይቅ፣ በቃ እንትላለች። ወንዱም ሲጠየቅ እኔ በቃ ከዚህ በኋላ ምናምን። ግን ፍርድ ቤት ምን ይላል? ወይ ሶስት ወር ወይ ስድስት ወር ይቀጥራቸዋል፣ አውቆ ማለት ነው። ከዛ እስከ ዛሬ ስድስት ወር ግን አንድ ቤት ነው የሚኖሩት። ዞሮ ዞሮ ተኳርፈው ራሱ ከዚያ አንድ ቤት ሆኖ መነጋገር አይቀርምና ታርቀው ቁጭ ይሉና ከዛ ፍርድ ቤት መጥተው ምን ይላሉ? በቃ ክሱ ይነሳ ታርቀናል ይላሉ ማለት ነውና፣ ፍርድ ቤትም አውቀው ነው ፍቺ ሲሆን ያንዛዘዋል። ረጅም ወራት ይቀጥራቸዋል። ለምን? አንዳንድ ሰው ማለት ነው ስትናደዱ ስሜታዊ ትሆናላችሁ። ስሜታዊ የሆናችሁ ደግሞ የምትወስኑት ውሳኔ ከልብ ከልባችሁ የመነጨ አይደለም። ለምን? ይሄ ንዴት ናት። ንዴት ደግሞ ማለት የሰከንድ ወይ የደቂቃ ናት እና ያችን ልሀችሁ ስትበርድላችሁ ማስተዋል ወደ ራሳችሁ መመለስ ትጀምራላችሁ። ያ ማለት ትክክለኛ ውሳኔ እንዳልወሰናቸው ይገባቸዋል። ለዛ ነው ራቅ የሚደረገውና አሁንም እሩታ፣ ወደ ርእሴ ስመጣ እሩታ ከአብሮሽ ጋ ሆነሽ አስሬ ትቼ ሄዳለሁ ሄዳለሁ ስትዩ ብዙ ጊዜ ብለሸዋል። እሱ ልማዷ ነው ብሎ ተወሽ። ስለዚህ ሆነች ደግሞ ዛሬ ሳት ነግሪው ምን ሰት ላሽ ስት ቀወጠው ነው ምልሽ። እንግዲህ ቪዲዮ እንደምታዩ አንዴ ጓዳ፣ አንዴ መኝታ ቤት፣ አንዴ ኪችን አንድ በረንዳ ላይ በቃ ያልፈለገሽ ቦታ የለም ማለት ነውና፣ መፈለግ ብቻ ሳይሆን ሩታን አምጡልኝ፣ እኔ ሩታ ከሌለች እዚህ ቤት አላድርም አለ። ምክንያቱም በቃ ቤቱ ወና ሆኖበታል። በቃ ያላንቺ ቤቱ አልደመቀለትም ነው እምልሽ። ስለዚህ መሄድሽ አሪፍ ነው፣ ግን እንደዛ ስልሽ ደግሞ በዛው እንዳትቀሪ መምጣት አለብሽ ወደ ቤትሽ። ግን ማወቅ አለበት መሄድ እንደምቼ ማድረግ እንደምቼ በራስሽ መወሰን እንደምትች ማሳየትሽ ጥሩ ነው ብዬ አስባለሁ። ምክንያቱም ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። እሱ ራሱ በውሳኔ በጣም የተወዛገበ ይመስላል ልቡ። በቃ እንጃ ይመስለኛል፣ እድሜውም የማገናዘብ ደረጃ ላይ ላይደርስ ይችላል። አንዳንዴ አፍላ ወጣት ላይ ስትሆኑ በቃ ግራ ነው የምትጋቡት። እና እሱ አሁን ላይ ሳስበው እዛ ላይ ያለ ይመስለኛል። ማለት በቃ አላደለ ሰው የሚለዋለ፣ ከዛ የራሱ ውስጡ የሚለዋለ ስለዚህ ምን መምለጥ እንዳለበት ምን ማድረግ እንዳለበት ላይ ወስን ይችላል። አለመወሰን ደግሞ በጣም ችግር የሚያመጣ ነገር ቢሆን አለመወሰን ሰው ብዙ ነገር ሊያስብ ይችላል። አስባችሁት ማለት ደግሞ አደረጋችሁ ማለት አይደለም። ስለዚህ የሆን አባባል አለ፣ ምን መሰላችሁ? አስር ጊዜ ለካ፣ አንድ ጊዜ ቁረጥ የሚባል ነገር አለ። ና አብረሽ ላይ የመቁረጥ ወይም የውሳኔ ችግር አለበት። ና ይሄ ችግሩ ደግሞ ዋጋ እያስከፈለው ነው። እንግዲህ ይሄ ነገር ለአንድና ለመጨረሻ ጊዜ ለመቁረጥ የሩታ ቤት ለቆ መሄድ ምናልባት ወደ ውሳኔ እንዲያመጣው ሊያደርገው ይችላል። ምክንያቱም አንዳንዴ ልባችሁ ሁለት ከሆነ የግድ አንድ ቦታ መርጋት አለበት። ስለዚህ ለውሳኔ ይቀለዋል ብዬ አስባለሁ። ማን ቢያጣ ምን ሊጎዳ ይችላል የሚለውን ነገር ለራሱ ሊያይ ይችላል። ለማንኛውም ሩታ ባለሽበት ቦታ ሰላምሽ እብዛ። አብርሽም እንግዲህ እሩታን ምትወዳት ከሆነ ከዚህ በኋላ ታርቃ እንኳን ተመልሳ ብትመጣ ከዚህ በኋላ ምታናድዳት አይመስለኝም ማለት ነው ምክንያቱም እሷን ስታጣ እንደዚህ ከደበረ ሁሉ ነገር ካስጠላ እንደዚህ ካስጨነቀ ድጋሜ እንደዚ አይነት ስህተት እሷን የሚያናድዳት ነገር ታደርጋለ ብዬ አላስብም ማለት ነው። ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ ለዚህ ቻናል አዲስ የሆናችሁ ላይክ ሸር ሰብስክራይብ እያደረጋችሁ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን የማይ ይሆናል። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው።